ዘመናት እስልምና አንድ ነው፣ ሙስሊም ሙስሊሞች የሙስሊሞች መፈክር ክርስትና ብዙ ነው፣ የትኛው ክርስትና ነው ምናምን የሚል ነበረ። እስልምና ስንት ነው የሚለውን ዛሬ እንመለከታለን ማለት ነው። እስልምና ስንት ነው? ልክ እንደ መፈክር ይዘውት በአለም ላይ ሙስሊም ሁሉ አንድ ነው፣ ሙስሊም ሁሉ አንድ ነው የሚል መፈክር አለቻቸው። ያችን መፈክር እናፈርሳለን። ልብ በሉ፣ እስልምና አንድ ለመሆኑን እናፈርሳለን አንድ ሁለተኛ ደግሞ የነብያቸውን ትንቢት ሀሰተኝነት እናሳያለን ሁለት ሦስተኛ ደግሞ በነብያቸው ንግግር መሰረት ከሙስሊሞች ይልቅ እኛ ገነት እንገባለን እነህ ሶስቶቹን እንመለከታለን በነ ሶስቶቹ ላይ በነ ሶስቶቹ ዙሪያ የምንነጋገር ይሆናል ማለት ነው እስልምና አንድ እንዳልሆነ በሙስሊሞች አስተሳሰብ እስልምና በዓለም ላይ ሁሉ አንድ ነው የሚለውን ሀሰት መሆኑን እናሳያለን። እራሳቸውም እንዲያምኑት እናሳያቸዋለን ማለት ነው። ከዚህ በተጨማሪ እኛም ገነት እንደምንገባ በእነሱ አስተምሮ፣ እንደውም እኛ የተሻለ የገነት እድል እንዳለን የምናሳይ ይሆናል ማለት ነው። ይህንን እናደርጋለን። ክርስቲያን አንድ አዲስ ትከፍትልንና እሷን እናውራትና ሙስሊሙ ሁሉ አንድ ነው፣ እስልምና አንድ ነው የሚለው መፈክር ከዛሬ በኋላ